ሰላም ሰላም ሰላም ብለናል ውድ የዜና አርሰናል ተከታዮቻችን በሙሉ። ዛሬ እንግዲህ አርሰናልን የተመለከቱ ከታማኝ ምንጮች ብቻ ያገኘናቸውን በርካታ መረጃዎችን ነው ይዘን የመጣ ነው። እስከ መጨረሻው ድረስ እንድትከታተሉን እንዲሁም ደግሞ ቪዲዮን ላይክ አርጋችሁ እንድትጀምሩ እና እስከ መጨረሻው ድረስ ተከታተላችሁን ሰብስክራይብ እንድታደርጉን ስንል በትህትና እንጠይቃችኋለን። እንደማታሳፍሩን እናምናለን። በቀጥታ ወደ መረጃዎቻችን ስናመራ መጀመሪያ መረጃችን የሚሆነው የቀድሞ የሊቨርፑል ተጫዋች የሆነው ጄሚ ካራገር ስለ አርሰናል ጠይቆ የሰጠውን አስተያየት ነው፣ በቅድሚያ የምናቀርብላችሁ ጄሚ ካራገር ምንድን ነው ያለው? አርሰናል ጠንካራ የመከላከል መዋቅር አለው ይህ የአርሰናል ቡድን የተገነባው ችግሮችን ለመቋቋል እንዲችል ነው በተለይ የተከላካይ ስፍራ ተጫዋቾቹ እጅግ በጣም የሚያስገርሙ ናቸው ዊሊያም ሳሊባም ሆነ ገብርኤል ማጋላይሽ ሆነ ሌሎች የሚቀየሩ እንደነ ሞስኬራ ሂንካፕ የመሳሰሉ ተጫዋቾች ለአርሰናል እጅግ በጣም ጠቃሚ ተጫዋቾች ናቸው እንዲሁም ደግሞ ጠንካራ ተጫዋቾች ናቸው አርቴታ ለረጅም ጊዜ ሊጉን ለማሸነፍ ሲሞክር የቆየው ልክ እንደ ጆዜ ሞሪኒዮ ቡድን ነው በዚያ ውስጥ ምንም ስህተት የለውም ነበር ዋናው ነገር ማሸነፍ ብቻ ነበረ። ያለፉትን ተከታታይ ሲዝኖች እጅግ በጣም አደገኛ ቲም ሆኖ ነበር። አሁን ላይ ግን የማይቻለው ቡድን ሆኗል። ራሱን እጅግ በጣም አሻሽሏል። በተለይም በመከላከሉ ረገድ እጅግ በጣም የተሻሻለውን አርሰናልን እየተመለከትን እንገኛለን። ጋብርኤል ማጋለሽ መሪ የሆነ ተጫዋች ነው። በመከላከል ረገድ እጅግ በጣም ግዙፍ የሆነ እጅግ በጣም ትልቅ የሆነና አስፈሪ የሆነ የተከላካይ ስፍራ ተጫዋች ነው። እንዲሁም ደግሞ የሴት ፒስ ኳሶች ላይም እጅግ በጣም አስፈሪ ለተጋጣሚ ቡድን ለተከላካይ ብቻ አይደለም፣ ለግብ ጠባቂው ጭምር ለተቃራኒ ቡድን ግብ ጠባቂም ሆነ የተከላካይ ስፍራ ተጫዋቾች እጅግ በጣም አደገኛ የሆነ ተከላካይ ነው። እንደዚህ አይነት ተከላካይ ደግሞ ከስንት አንዴ ነው የምታገኙት። በተለይም ለተቃራኒ ቡድን የአጥቂ ተጫዋች እና የክንፍ ተጫዋቾች ስጋት ሊሆን ይችላል አንድ ተከላካይ፣ ነገር ግን ለተቃራኒ ቡድን ግብ ጠባቂ ሆነ የተከላካይ ስፍራ ተጫዋች አስጊ የሆነ የተከላካይ ስፍራ ተጫዋች እጅግ በጣም ለማግኘት ሬር ነው ከባድ ነው የሚልን አስተያየት መስጠት ይችላል። ነገር ግን ገብርኤል ማጋለሽ እጅግ በጣም በሚደነቅ ሁኔታ በሁሉም ረገድ እጅግ በጣም የተሳካለት የተዋጣለት ተጫዋች ነው ብዬ ላነሳ እችላለሁ። ገብርኤል በጣም ጥሩ የመከላከል ቁጥሮችን እያስመዘገበ ይገኛል። ቡድን ውስጥ ምርጥ ተከላካይ አሁን ላይ እሱ ነው። እሱን የሚያህል በአርሰናል ውስጥ ምርጥ ተከላካይ የለም። በአርሰናል ብቻ አይደለም፣ በፕሪሚየር ሊጉ በአጠቃላይ አሁን ላይ እጅግ በጣም ትልቅ ነውና እጅግ በጣም የሚወደድ እጅግ በጣም ብቃቱ ላቅ ያለ ተጫዋች የተከላካይ ስፍራ ተጫዋች ነው ብዬ አስባለሁ ጋብርኤል ማጋለሽ የሚል አስተያየት መስጠት ይችላል። እንዲሁም ደግሞ ጋብርኤል በአሁኑ ሰዓት በፕሪሚየር ሊግ ውስጥ በጣም ተጽዕኖ ፈጣሪ ተጫዋች ይመስለኛል። አርሰናል ፕሪሚየር ሊጉን ካሸነፈ የአመቱ ምርጥ ተጫዋች ሽልማትን ለማሸነፍ ዋነኛ ተፎካካሪ ይሆናል ብዬ የማስበው ጋብርኤል ማጋለሽ ነው። በእርግጠኝነትም ያሸንፋል። በተለይም አርሰናል ፕሪሚየር ሊጉን የሚያሸንፍ ከሆነ ይህ ተጫዋች የአመቱ ምርጥ የፕሪሚየር ሊጉ እንዲሁም ደግሞ የአመቱ ምርጥ የአርሰናል ተጫዋች ሁላ የሚሆንበት ድል እጅግ በጣም ሰፊ ነው። ለአርሰናል እጅግ በጣም ጠቃሚ ተጫዋች ነው የሚልን አስተያየት መስጠት ይችሏል። እንዲሁም ደግሞ ካራገር ስለ ሚኬል አርቴታ ጠይቆ ነበር። ሚኬል አርቴታ እጅግ በጣም የሚደነቅ ስራ ነው የሰራ የሚገኘው። አሁን ላይ ዋንጫውን የማሸነፍ ድሉ የሱ ይመስለኛል። የማያሸንፍበት ምንም ምክንያት የለም። አሁን ላይ ጉዳት ብትሉ በቤንች ላይ ያሉ ተጫዋቾች ምን እየሰሩ ነው፣ እንዲሁም ደግሞ ሌሎች ሌሎች ምክንያቶች ብትሰጡ አሁን ላይ አርሰናል የማይሸነፍ ጎል የማይገባበት ሽቶን ታርጌት ራሱ የማይ ቆጠርበት ወይም የማይመዘገብበት ቡድን ሆኗል። ስለዚህም አሁን ላይ ከሚካኤል አርቴታው ቡድን ከሱ አፍ ላይ የሚነጥቅ ዋንጫ የሚነጥቅ ቡድን አሁን ላይ በፕሪሚየር ሊግ ውስጥ የለም የሚለን አስተያየት መስጠት ይችላል ጄሚ ካራገር። እንዲሁም ደግሞ ከጄሚ ካራ ገር በመቀጠል አስተያየቱን መስጠት የቻለው የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቪል ነው። ጋሪ ኔቪል ምንድነው ያለው? አሁን ጊዜያቸው ነው ለአርሰናል። ይህ ዋንጫ የአርሰናል ነው። በዚህ ያህል እርግጠኛ ሆኖ የተሰማኝ ቡድን የለም። ምንም እንኳን የውድድር ዘመኑ ገና ቢሆንም፣ ነገር ግን አርሰናል ይሄንን ዋንጫ የሚያሸንፉበት ዕድል እጅግ በጣም ሰፊ ነው ብዬ ልናነሳ እችላለሁ። እንዲሁም ደግሞ ስለ ቡካዮሳካ ጠይቆ ነበር ጋሪ ኔቭል ቡካዮ ሳካ ለአርሰናል ምርጥ ተጫዋች ነው። ምርጥ ተጫዋቹን በየጊዜው እያስመሰከረ ይገኛል። አሁን ላይ ከቡካዮ ሳካ የበለጠ የክንፍ ተጫዋች የለም። በፕሪሚየር ሊግ ውስጥ እጅግ በጣም የሚወደድ ተጫዋች ነው። በፕሪሚየር ሊጉ እንዲሁም ደግሞ በቻምፒዮንስ ሊጉ ለአርሰናል ተቃሚ ተጫዋች ነው የሚል አስተያየት መስጠት ይችላል። እንዲሁም ደግሞ ስለ ቪክቶሪያ ኮሬስ ጠይቆ ነበር። ቪክቶሪያ ኮሬስ ለተከላካዮች እጅግ በጣም ፈተና መሆኑን አሁንም ቀጥሏል። በክርስቲያን ፓላስ ጨዋታ ላይ ጎልን ማስቆጠር ባይችልም ነገር ግን ለተከላካይ ፈታኝ እንደሆነ እንዲሁም ደግሞ ሆልድ አፕ የሆነ ሆልድ አፕ ፕሌይንግ የሚጫወት አጥቂ እንደሆነ መመስከር ችሏል። በስፖርቲንግ ሊዝበን ያንን አላየንም ነበር። አሁን ላይ ግን በአርሰናል እጅግ በጣም የተሳካለት የተወጣለት አጥቂ ሆኗል። በተለይም ሆልድ አፕ አድርጎ መጫወት ይችላል። ከቡድኑ ጋር አብሮ እየተዋደ ይመስለኛል። ለተከላካዮች እጅግ በጣም ፈተና ነው። ጎሎችን በማስቆጠር ብቻ ሳይሆን እሱን ሶስት አራት ሆኖ ነው እያያዙት የሚገኘው። በዛን ሰዓት ላይ ደግሞ ክፍተት ያገኛል የአርሰናል ቡድን። ስለዚህ እንደነ ኤቤሪቼ ኤዜ ያሉ ተጫዋቾች ደግሞ ክፍተቱን ተጠቅመው ጎልን ያስቆጥራሉ የሚልን አስተያየት መስጠት ይችሏል ጋሪ ኔቨል። እንዲሁም ደግሞ አስተያየቱን መስጠት የቻለው ቲዮ ዋልኮት ነው የቀድሞ የአርሰናል ተጫዋች። በአርሰናል ቤት በተለይም ተወዳጅ የሚባል ተጫዋች እንደሆነ ይታወቃል። ቲዮ ዋልኮት አስተያየቱን መስጠት ይችሏል። ምንድን ነው ያለው ቲዮ ዋልኮት? አርሰናል አሁን ሁሉንም ነገር ማድረግ ይችላል። መላው የአርሰናል ተጫዋቹ በአጠቃላይ ቡድኑ የፍራት ስሜት የለባቸውም። አሁን ላይ በጣም በጣም በጣም የተሻሻለውን አርሰናል እየተመለከተ እንገኛለን። ፍራት የሚታየው የፍራት ስሜትን የፈጠረው ለተቃራኒ ቡድኖች ነው። በተለይም ያለፉትን ዓመት ዋንጫውን በተከታታይ ሲያነሱ የነበሩት እንደነ ማንችስተር ሲቲ እና አርስ ሊቨርፑል የመሳሰሉ ቲሞች እጅግ በጣም መደናቀጥ ውስጥ ገብቷል። በተለይም አርሰናል ይህንን አጋጣሚ ደግሞ እየተጠቀመ ይገኛል። አርሰናል መፍራት አርሰናልን ሰዎች መፍራት ጀምሯል። ይህ ደግሞ እጅግ በጣም ጥሩ ነው። አሁን ጎል አለማስተናገዱ ወይም ክሊንሽት እየጠበቀ መሄዱ አርሰናል እጅግ በጣም አሪፍ ይመስለኛል። ሁሉንም ነገር ማድረግ የሚችል ቡድን ተሰርቷል ብዬ አስባለሁ። ባለፈው ዓመት ብዙ ነጥቦችን ባቸው ውጤት ነበረ ማጠናቀቅ የቻሉት በዛ ምክንያት ብዙ ነጥቦች ጥለዋል። ግን ዘንድሮ ያ አይሆኑም። በተለይም አሁን ላይ መላ ቡድኑ በአጠቃላይ አርሰናል ቡድን በአጠቃላይ በራስ መተማመኑ እጅግ በጣም ላቅ ያለ ደረጃ ላይ ደርሰዋል። አሁን ላይ ብዙ ጨዋታ አቻ ይወጣል ይሸነፋል ብዬ አላስብም። አብዛኞቹን ጨዋታ የሚያሸነፍበት እድል እጅግ በጣም ሰፊ ነው የሚል አስተያየት መስጠት ይችሏል። የቀድሞ የአርሰናል ተጫዋች ቲዮ ዋልኮት እንግዲህ እውነትም ነው። አርሰናል ባለፈው የውድድር ዘመን አብዛኛውን ጨዋታ ማለት በሚቻል ሁኔታ አቻ ነበር ሲወጣ የነበረው። ከኤቨርተን ጋር ማሸነፍ በሚገባው በኤፍ ላይ ኤምሬትስ ስቴዲየም አቻ ነበር የወጣው። ሌሎቹንም ሌሎችንም ጨዋታዎች በተለይም ቀላላል የተባሉ ጨዋታዎችን አርሰናል እንግዲህ አቻ ነበር እየወጣ የነበረው። በዛም ምክንያት አርሰናል ዋጋ ከፍሏል ብለን ልናገር እንችላለን። ያው ቀይ ካርድ እንዳለ ሆኖ ጉዳት እንዳለ ሆኖ አንዳንድ ነገሮች እንዳሉ ሆኖ፣ ነገር ግን በጣም አብዛኛውን ነገር ልናነሳ የምንችለው አርሰናል አቻ መውጣቱ ነው። እንግዲህ ያው አቻ የወጣበት ምክንያት ያው እንደነገርኳችሁ ቄካርድ ሊሆን ይችላል ጉዳት ሊሆን ይችላል። ነገር ግን አርሰናል አሁን ላይ እጅግ በጣም ተሻሽሏል። በራስ መተማመኑ ላቅ ያለ ደረጃ ላይ ደርሷል። ቄካርድ ወጣበት እንዲሁም ደግሞ ተጫዋች ተጎዳበት ተብሎ እንግዲህ ሽንፈት የሚያስተናግድ አይነት ቡድን እየሆነ አይገኝም፣ በአሁኑ ሰዓት ላይ አርሰናል። ምክንያቱም ደግሞ ያስፈረማቸው ጮሶች ላቅ ያለ ደረጃ እያላቸው ጮሶች ስለሆኑ እንግዲህ አርሰናል አሁን ላይ በጣም ይቸገራል ተብሎ አይጠበቅም፣ አቻ በመውጣት ረገድ ነጥብ በመጣል ረገድ ማለት ነው። በጉዳትም በቂ ካርደም ምክንያት ከብሬንትፎርድ ጋር ከኤቨርተን ጋር ከክሪስቲያን ፓላስ ጋር ከተለያዩ ቡድኖች ጋር እንግዲህ አቻ ሲወጣ ነበር በተከታታይ አርሰናል ከሊቨርፑል ጋር ጨምሮ ማለት ነው። ነገር ግን ያንን በትክክል ያረመ ይመስለኛል እኔ በግሌ አርሰናል አሁን ለእጅግ በጣም ሻል ብሏል ብለን እናነሳ እንችላለን። በዘንድሮ የውድድር ዘመን አንድ አቻ ብቻ ነው ያስተናገደው በፕሪሚየር ሊጉ። እንዲሁም ደግሞ የተሸነፈውም አንድ ጊዜ ነው በሊቨርፑል። እንዲሁም ደግሞ አቻ የወጣው ከማንቸስተር ሲቲ ጋ ነው። ሌላውን እንዳለ በፕሪሚየር ሊጉ፣ በኢሮፕ ዋንጫ፣ በሻምፒዮንስ ሊጉ እንዲሁም ደግሞ በኤፍኤል ካፕ፣ በኤፍኤ ካፕ እስካሁን ድረስ አቻም አልወጣም፣ አልተሸነፈም። እጅግ በጣም አሪፍ ቁጥራዊ መረጃ ይመስላል፣ በተለይም ለአርሰናል ማለት ነው። ሌላኛው ደግሞ አስተያየቱን መስጠት የቻለው የማንቸስተር ሲቲው አለቃ ፔፕ ጋርዲዮላ ነው። ጠንካራ ተፎካካሪ ነው አርሰናል። አርሰናል ለብዙ ዓመታት ጠንካራ ሆኖ ቆይቷል። እኛ ማድረግ ያለብን መሻሻል እና ወደ እነሱ መቅረብ ነው። ከእኔ ልምድ በመነሳት የውድድር ዘመኑ እጅግ በጣም ረጅም ነው። በጣም ብዙ ቡድኖች አሉ፣ ጠንካራ ቡድኖች አሉ። በአሁኑ ሰዓት ላይ አርሰናል ሁሉንም ጨዋታዎች አሸነፉ። ፕሪሚየር ሊጉን ካሸነፈ እንኳን ደስ አላችሁ ልል እፈልጋለሁ ብቻም ነው የምላቸው። ምክንያቱም ደግሞ አስደናቂ ቡድንን ሰርተዋል፣ ይገባቸዋል። በጣም ተፎካክረው ነበር። ላለፉት አመታት ከኛ ጋር ሲፎካከሩ ነበር፣ እንዲሁም ደግሞ ከሌሎች ቡድኖች ጋር ሲፎካከሩ ነበረ ዋንጫን የሚያነሱ ከሆነ ሊሆንና ይገባቸዋል ብዬ አስባለሁ፣ የሚልን አስተያየት መስጠት ይችላል አሰልጣኝ ፔፕ ጋርዲዮላ ማለት ነው። ለዛሬ ያስንላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻ ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉ እንጂ ጋር እናመሰግናለን። መልካም ጊዜ